የምንድን ፍልነው? የባህር ዛፍን እ የባህር ዛፍ ነው። ሽንኩርት

እጉ፣ እናንተ አስቀዳያችሁ፣ እኛ ቀረን። ዋሌኩም ሰላም፣ ጠይቤ አለን። እኔ ወላሂ ሩፋ ነሽ ው እስኪ ማሳ ወላሂ አሳያችሁ። በእናታችሁ ላይክ አድርጉ፣ ለብዙ ሰው ይድረስ። በላይ በላይ ማሳ ለማሳ ነበር የምመጣላችሁ። አይገርምሽም ደግሞ ይቆጣሉ፣ እዛ ስጮህባቸው ብዬ ነው ወደዚህ የመጣሁት። አረ እንዴት ነው ሁላ ሰው እያለ አንድ ሰው ላይክ ወይ ጉድ። የኔው ዲማር አንደኛ ነኝ በዛኛው ኮለቅቅ ያለሁኝ ጠይ ቢዋ ሲል አይደርስሽም እንዴ? ምንድን ነው ነገሩ? አላየሽም ብዙ ጊዜ ማለት ነው። ደህና ነሽ በተረፈ? እስኪ አገርሽን ትዝታ ላሳይሽ እልሻለሁኝ። አፈሩን ላሳይሽ ይው ሶስት ሰው አለ ግን ሁለት ሰው ላይ ካድርጓል። ማሻላህ አፈሩን ነው ማሳያችሁ እናንተ ዋልካኮ። በልጅነታችን ይበላል ይባላል። ው ቤቱ ይች ፍሎው። ይቺ ደግሞ የቦታ መያዣ ተብላ ነው፣ እንደዚህ ና የቦታ መያዣ ሲባል አገራችን ላይ ግን ማለት ነው። ነገ ኢንሻላህ ብዙ ሰዓት መጣና ቁጭ እላለሁ ውሃ ቀዴታ ብዬ ከዛ በኋላ ረክ ብዬ ው ግራሩ መሸጡ ወሽመጡ፣ አረ ምን እቁጡ? አለሁን፣ እየተከታተልኩሽ ነው። እሺ የእኔ ወዲው ወጣይ ባይይ፣ ሶስት ሰው ላይ ካርጓል። ማሻአላህ አየሽ፣ ነው ሶስት ሰው አለ፣ ሶስት ሰው ላይ ካርጋችኋል። የእኔ ወዶች በጣም ነው የምወዳችሁ። እሺ፣ አላህ ያክብርልኝ፣ ጀዛችሁን ይክፈልልኝ እላችኋለሁ። ይሄ ቤት ወደ ፀሐይ፣ ወደ ፀሐይ መውጫ ነው፣ መግቢያ ነው። ግን የዞሮ ፊቱ ፕላኑ አሰራሩ መሰለኝ። ግን እንደዚህ ያለ ቤት አይፈለግም ብዙ ጊዜ ስገዙ ልንገራችሁ፣ ፊታችሁን ያጉረበርባል። ምች መታችሁ አላፋቸው ልጆቻችሁ ካልተመጠመጡ፣ በጣም ከባድ ነው ከባድ። ይሄ ደግሞ ያረፋ ፍየል ነው፣ ውሰዱት። የማን ነው ፍየል? ስንት ተገስቶ ስንት ተገስቶ የአራት ሺህ ሙክት ነው። እሺ ከከከ አንዲቱ እኔ ነኝ አንዲሱ እኔ ነኝ። ላይክ ሸር እያረኩሽ ነው። እሺ ጠይባ እየዋ አመሰግናለሁ። እዛም ቤት እየተሰራ ነው። አይሽ እንደው ጠይባው አሁን እንኳን እንደው ጥሩ ሰዓት ነው መሰል እህን ጊዜ እህን ጊዜ ልልቀቅ። እንደ ቪዲዮ ይኸው እንደሚቆሸቁሹ የሚቆሸቁሹ በጣም ነው የሚያምረው ኤል ቤት ነው።

አይ ሸለቆው ማሻላህ እዛ ሁነን እኮ ወላሂ ናፍቀናል። ይኸው ማሳ እየተገመሰ ነው ገመሻ ወላሂ። ወይኔ ኑና አፍጥር ዱባዮች እያለች ነው ፋጡሜ። ኧረ እንዴት ነው? አምስት ሰው ገብቷል ላይክ። ኧረ ላይክ የለም ወይ ጉድ ፋጡሜ ማሻላህ። አፍጥሬ እኔ ፍቅር እዋየ ይሄው በዚህ ቪዲዮ ደሞ ይሄው ደሞ በዚህ ወዲያ ሰርቪሱ ለአንድያው ጨርስ ተደርጎ አጥር የተሰራ ነው ይሄ አያችሁት ለአንድያው ተጨርሶ አጥር የሚሰራ የሚባለው ያ ነው የተገረፈው የሚታያችሁ ከኔ ኮ ብዙ ነገር ነው የምታገኙት አልከታተለ ይብላችሁ ነው ድራማ ልስራ እንዴ ወይ ኮሜንት ላይ ባልና ሚስት ሲተቃቀፍና አብሮ ሲሰራ ነው ምንወደው ብለውኛል ሰራለሁ ቆይ ሰውዬ ለምንም ቢሆን የኔ ፍቅር እለዋለሁ። እንዴዛ ይዛት አላልኩትም አልሆነም። ሆነ ላ ወግድ ነው ሸንበቃው መንደር አካባቢ እንሻላህ የሚሸጥ ቤት ልበልልሽ ወይስ? አይ ጠይቤ እንሻላህ ኢንሻአላህ። ይኔ ወድቧል ሰባ ሰው አለ። አረ እንዴት ነው ላይኩ? ወይ ጉድ በቃ ለወጣ ነው ያቸው ላሞቹ። ወይ ጉድ የቻቸው ውሃ እዚህ አሁን እዚህ አካባቢው ቦታ የገዛ ሰው ማሻላ፣ ቧንቧው እዚሁ የወግዲ ውሃ አያስተማመንም። በጆክ ትሰጡኝ ነበር ሰምታችኋል። ለማንኛቸው ለማንኛቸውም ቧንቧ አካባቢ ሲሆን መልሽ እንዲያትሉኝ እሺ። ዝም ነው ምላችሁ ከፍታችሁ ተውት፣ ይቁጣል። ይቺን ሾክ ስቲ ላሳያችሁ፣ የናፈቀው ካለ ማለት ወሰፋሪ ምን ልትሰሪ ሄዴሽ ነው ውዲ? አረ እኔ ወይኔ ጉዲ እዚህ ነው ዲ ሰፈር ሻዩዬ፣ እስቲ በላሂ በይ የኔ ማር ውዲ። ማሻአላ እሺ፣ ወግዲ ነው አዎን፣ ወግዲ ነው እንዴ፣ እኔ እኮ ወግዲ ነኝ ሰዎች፣ እንዴ ወግዲ ነኝ ብዬ እኮ ጽፌ ያለሁት ከላይ ረእሱን ማለት ነው። ሀሊማዬ በፍቅር ገልጻልናለች። አህለን አህለን አህለን የኔ ፍቅር ይወዋ ካለ ላይክ። ወላሂ ዘጠኝ ሰው አላችሁ ላይክ የለም። እሙዛኪ ቡርቃነሽ እንዴ ያለች የሙዛኪ አዎ እኔ ወድ ቡርቃነኝ ወላሂ። እንግ ወረፋ እየደረሰ ነው። አንቺ ነው ያልህር ነው ውሪ እናንተ ውሃ ልቀሪ ቤት ያላት የሚስት ፈልጉልኝ። ኡስማን አህመዲ፣ አረ ማሻ አላህ። ታውታው አንተ ዲኒ ያላት በል፣ ኢማን ያላት ዲኒ ያላት በል። ወላ እንዲያው ምነው ነው ወንድሜ? ዋታው ወይኔ ኡስማንዬ እንዴ ወላ እንደዛት በል አይባልም። እሺ በነገራችን ላይ እኔ ወላሂ ባለ ትዳሮችን መመክራለሁ እንዲሁም ደሞ ያልሆኑትን መመክራለሁ። ወላ እስኪ ላሞችን ላሳያቸው። አይባልም ለማንኛቸውም ጥሩ አይደለም። እሺ አብዛኛው እህቶቻችን ይሄ ነው ያሰለቻቸው። ለማንኛቸውም በቃ ከዱንያም ካኬራ የሚያነካከል ይሄ እሺ በሮቹ ላይ በሮቹ ላይ አድርጌ ነው ዛሬ የማሳየስታችሁ ማለት ነው። ወይኔ ወረፋ ያደረሰኝ ደግሞ ይሻለኛል። እንዴት ነው ፍሉ እ እያነሳሁልህ እኮ ነው ፎቶ ወላሂ፣ ምንድነው ያለማኸው? ሽንኩርት እኔም አልምቼ ነበር። እዚህ ወዲያ እንደዚህ ጓሮ ያልምቼ ዘራሁ፣ አፈላሁት፣ አራባሁት እና ቀየዋለሁ። መቶ ብር አል ሰማንያ ብር ርካቦሽ ብለው መቶ ብር ካልሆነ ብዬ ግን አኖርሁት እዚህ በሆስፒታሉ እ የመካሽ አይደለም መካሽም አፍልተዋል አሉ የመካሽ አይደለም ዱባውን በመቼ ነው የተተከለው ና ዝም ብሎ በጋ መስሎና እኔም ተክያለሁ ብዬ እኮ ነው የዱባ የዱባ አረኔ እኔ ዝም ብዬ እንትናኩ ተገበሃ ሜዳ ምን አያገዘሁት ነበር። አይሆንም፣ ይሆናል። እዛ መዲና ነው የመዲና ቤት ነው እን የመዲና ቤት መዲና ነው የምትባለው። አዩዬ አራንች ጉድ ያመጣሽ

ወላሂ ያው ማህበራችን ነው እ ምን አልከኝ አልሄድክም እንደ ከሥራ ጋሪ? ደውልማ ነው ካልንቀደናል ማን ይዞኛል ሄዳለህ

አንተ ሳጋሪ አለህ? ማኔ አረሲ ባለጋሪ በልልኝ። ወዲህ ሲመጣ እንዲህ አለ? ሐሊማዬ የኔ ወዲ ወይ፣ አመሰግናለሁ የኔ ወድዎች። ወላ ላይክ ላይክ አድርጉኝ፣ እሺ እንደው ባካችሁ፣ ባካችሁ አረታው። እንደው እኔን እናንተማ አልሆነ የለኝ ያለኝ እናንተ ላይ እንጂ ትጣማላችሁ። ሱብሃንአላህ ላ ኢላሀ ኢላላህ ስታፊራላህ ለአዚም እኔስ እንዴው ስናዲድ አጡሞ የት ነበር ያለ ወንድሜ የገብቶ ግዴ ውሃ ችግር እየተማረረ ነው እያልሽ ነው። የት ነበር?